እስከ ለዓለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዩ ዘንድ ታላቅ ስፍራ የሚሰጠው የአብይ ጾም ወደ መገባደል ተቃርቧል። ይህ የመጨረሻው ሳምንት ሰሞነ ሕማማት ተብሎ የሚጠራ ሲሆን የዛሬዋ የሰሞነ ሕማማት ሶስተኛዋ ዕለትም ምክር አይሁድ ተብላ የምትታወቅ እንደሆነ የሃይማኖቱ መምህራን ይገልጻሉ። በዚህች ዕለት ታዲያ ኢየሱስ ክርስቶስን ለመያዝ እንዲሁም አሳልፎ ለመስጠት ይሁዳ ከአይሁዳውያን ጋር መምከሩን እንዲሁም አይሁዳውያንም ኢየሱስ ክርስቶስን እንግዲህ ለመስቀል ምክራቸውን ያጸኑበት ስለመሆኑ በእምነቱ አባቶች ዘንድ ይነሳል። ይህንንም በማስመልከት ምእመናን በየአጥቢያቸው በመገኘት ስርዓተ ስግደትን ይፈጽማሉ፣ ጸሎታቸውንም ያደርሳሉ። እኛም ይህን ለመቃኘት በምልልታ አድባራት ቀራንዮ መድኃኔዓለም ቤተ ክርስቲያን ተገኝተናል። ወፀወን ውጡ እጅ እስመኮን ከሚረዳ የምዕለልት አድባራት ቀራኒዮ መድሃን ያለም ቤተ ክርስቲያን ከጥንታውያን መካከል የሚመደብ እንደሆነ ይገለጻል። ታዲያ ይህ በተገኘንበት ደብርም በርካቶች ከህፃን እስከ አዛውንቶች ስርዓተ ስግደቱን ለመከታተል እንዲሁም ሃይማኖታዊ ስርዓቱን ለመፈጸም ተገኝተዋል። ያነጋገርናቸው ምእመናንም ሳምንቱን በአጠቃላይ የኢየሱስ ክርስቶስ ማሙንና መንገላታቱን በማሰብ ስርዓተ ስግደትና ጸሎታቸውን እያደረሱ እንደሆነ ገልጸውልናል። ጌታችን ኢየሱስ ስቃዩን በደሉ ለእኛ ስል መሰቀሉ ለእኛ ስል መሞቱ ለእኛ ስል መደማቱን በአገባቡ የተረዳን በመሆኑ ጸሎታችን ተቀብሎ እሱም አገራችን ሰላም እንዳደርግ እኛንም ሰላም እንዳደርግ ቤተ ክርስቲያናችንም የዘላለም እንዳደርግ እየጸላይ ነው ነው ያለ ነው። ኢየሱስ ክርስቶስን ሕማማቱን በማሰብ እያሳለፍን ስለሆነ ያብዙ። በጣም ቆንጆ ነበረ። ሰሞኑ ሕማማትም አሪፍ ነው። ያው በስግደት በጸሎት በጾሙ እያሳለፍ ነው ያለ ነው እግዚአብሔር የተመሰገነ ይሁን። ጾሙ ጥሩ ነው። የጸለየድ ነው እግዚአብሔርን የለመን ነው አገራችንም ሰላም እንድትሆን ጾማችንም በሰላም ይዘን በሰላም እንድንጨርስ። እንግዳው ለዚህ ቀን ለዚህ ሕማማት ላደረሰን እግዚአብሔር ክብር ምስጋና ለመድኃኒያለም ይሁን። በጠዋቱ ጀምረን እስከ 11 ሰዓት ያለው በስግደቱና በመንባቡ አባቶችን ተመርኩዘን እያዳመጥናው አባቶቻችን ያው ስግደቱን በሚገባው እየሰገዱ ድግለነ አመሳን ወጊጋነ በአብይ ጾም የነበራቸውን መንፈሳዊ ልምምድና ለሃይማኖቱ ቅርብ የመሆን ልምምዶች ከጾሙም በኋላ አጠናክሮ ማስቀጠል እንደሚገባ የነገሩ ምእመናል። ከዚህም ባሻገር ታዳጊዎችን ለመንፈሳዊ ልምምዶች ቅርብ በማድረግ ከዚህም በላይ ደግሞ ለመልካም ስነ ምግባሮች ቅርብ በመሆን ቀድሞ ጊዜ ማሳለፍ እንደሚገባ ነግረውናል። ከልጄ ጋር ወደ መረጥኩ ቦታ ልጄ ፈቃደኛ ሆና ወደዚህ መጣን ማለት ነው። ኦርቶዶክሳውያን ሁሉም እንግዳው ጸሎት ላይ ጠንካራ መሆን እንዳለበት፣ እግዚአብሔር ማመልከት እንዳለበት፣ ያው ፈሪ እግዚአብሔርን መኖር እንዳለበት እንግዳ ለሰዎች መልካም ነገር ጥሩ ነገር ኢትዮጵያ ሀገራችን ሰላም እንድትሆን ጸልየን ነው እኛው ነው ጸልዮ ከድሮን ከአባቶቻችን ጀምረን ነው ጸሎት ይዘን ወደዚህ ይመጣን። እኛም የአባቶችን አርአያ ይዘን ወደዚህ ይመጣ ነው ያለ ነው ማለት ነው። የመጣው ከአባቴ ጋር ነው። እዚህ በመሆኔ በጣም ደስ ብሎኝ በዚህ ሳምንት ማማት ይባላል። ማማት ለፈጠራችን የተሰቃየበት ጊዜ ስለሆነ ለሱ እንሰግዳለን። ጠንካራ መሆን ነው ያለብን፣ ባለንበት መቀጠል ነው ያለብን ማለት አሁን፣ ጾመን ጾሙን መርሳት የለብንም። በዚሁ መቀጠል ነው ያለብን። ወለ ከይደሉ አኮቴ ጊዜ ኢየሱስ ክርስቶስ ለአለም አለ ሰኞ የጀመሩት ሌላ ጊዜ ሲከታተሉት የነበረው ሌላ ጊዜ ይያዝ እንያዘው፣ እንዴት አድርገን እንያዘው፣ መቼ እንያዘው ብለው ሲያስቡ የነበሩትን በዛሬው ቀን ምክራቸውን የጨረሱበት የወሰኑበት ነው። ስለዚህ ነቢየ እግዚአብሔር ዳዊትም ወንጀላውያኑም በሁሉም ወንጀላውያን። እንግዲህ አባቶቻችን ሊቃውንት ክብር ይግባቸውና ከሆሳዕና ጀምሮ እስከ ስቅለት ድረስ ያለው እስከ ትንሣኤ ድረስ ያለው በጠቅላላ የሚነበበው ስለ ክርስቶስ መከራ ስቃይ የሚናገር መጽሐፍ ነው። ወዘዝ እስከ ለዓለም ስለ ፍጹም ፍቅሩ ስለ ፍጹም ትትናው አሁን በነገው ዕለት ዝቅ ብሎ የሐዋርያትን እግር ሲያጥብ እሱ ትትና ለእኛ እኮ በቂ ነው፣ ትምህርት ነው። ፈጣሪ ሆኖ በልዕልና ያለ አምላክ ሆኖ ፈጥሮ ፍጥረታትን የሚመግብ የሰው ልጅ ያከበረ ያላቀ እግዚአብሔር ዝቅ ብሎ በትትና የፍጥሯኖቹ እግር ያጠበ አምላክ እኔና እናንተ ወንድማችንን ማፍቀር፣ ወንድማችንን ማክበር እንዴት ነው ያቃተን? በፍቅር እንድንኖር፣ በትዕግስት እንድንኖር፣ በትህትና እንድንኖር፣ በጾም በጸሎት እንድንኖር፣ ራሳችን ዝቅ አድርገን ራሳችን ገዝተን እንድን እስከ መጨረሻ ድረስ እንድንፈጽም፣ አምላካችን ያየር ቅዱስ ፈቃድ ይሁን። ለመንግስቱ ይደሉክ ወስዋት ወይ